ሰላም የተወደዳችሁ የማርሴል ቴሌቪዥን ተመልካቾች የጌታ ጸጋ ሰላም ይብዛላችሁ። የ2017 መልካም ወጣት ፕሮግራማችን እየደረሰ ነው። የመልካም ወጣት የመክፈቻ ፕሮግራም የዚህ ዓመታችን በጌዲዮ ዞን በዲላ ከተማ ሰኔ 22 ይደረጋል። 10 ሺህ ሰዎችና ከዛ በላይ የሚሮጡበት ታላቅ ሩጫ ተዘጋጅቷል። እሁድ ማለዳ ከ12 ሰዓት ጀምሮ ሩጫው ይከናወናል። እንደዚሁም እሁድ ከሰዓት በኋላ የእግዚአብሔርን ቃል እንሰማለን፣ እንደዚሁም ደግሞ እናመልካለን። የተለያዩ ዘማሪዎች በዛ ይገኛሉ። የውድ የጌዲዮ ሕዝብ፣ የማርሴል ቴሌቪዥን ተመልካቾች፣ ወዳጆቼ፣ የጌዲዮ ወጣቶች በዚህ ፕሮግራም ላይ ምን ያህል ወጣት በጌዲዮ ዞን እንደዚሁም በዲላ ከተማ እንደሚገኝ ለኢትዮጵያ በረከት ለአገር ተስፋ እንደሆነ የምናሳይበት እንደዚሁም ደግሞ ለአብያተ ክርስቲያናት በረከት ለወንጌል ክብር የሆነ ድንቅ ፕሮግራም እየተዘጋጀ ነው የሚገኘው። ስለዚህ በዚህ ሩጫ ፕሮግራም ላይ ለመሳተፍ እንደዚሁም የመክፈቻ ፕሮግራም ላይ ለመታደም ከወዲሁ ዝግጅታችሁን እንድትጨርሱ መልእክቴን አስተላልፍላችኋለሁ። ተጨማሪ ማስታወቂያዎችን በማርሴል ቴሌቪዥን ታገኛላችሁ። ወዳችኋለሁ። መልካም ወጣት ኤክስቱራይት፣ በጌዲዮ ዞን ዲላ ከተማ ሰኔ 22 ከጠዋቱ 12 ሰዓት ጀምሮ በሩጫ ይጀምርና ከሰዓት በኋላ የመክፈቻው ፕሮግራም ይደረጋል። የተለያዩ የመንግስት ኃላፊዎች ይገኛሉ። እንደዚሁም ደግሞ ፓስተሮች፣ አገልጋዮች ከኛ ጋር ይኖራሉ። ታላቅ የሆነ ፕሮግራም ነው የተዘጋጀው። ስለዚህ ከመላው የጌዲዮ ዞን እንደዚሁም ከኦሮሚያ እንደዚሁም ከሲዳማ በጣም ብዙ ወጣቶች ወደዚህ ፕሮግራም ይተማሉ። እግዚአብሔር መልካም ጊዜ ይሰጠናል። ወዳችኋለሁ። ይህን መልእክቴን ላልሰማ ሰው ሁሉ አሰሙልኝ። መልካም ጊዜ ሰላም፣ የተወደዳችሁ የማርሴል ቴሌቪዥን ተመልካቾች፣ የጌታ ጸጋ ሰላም ይብዛላችሁ። የ2017 መልካም ወጣት ፕሮግራማችን እየደረሰ ነው። የመልካም ወጣት የመክፈቻ ፕሮግራም የዚህ ዓመታችን በጌዲኦ ዞን በዲላ ከተማ ሰኔ 22 ይደረጋል። 10 ሺህ ሰዎችና ከዛ በላይ የሚሮጡበት ታላቅ ሩጫ ተዘጋጅቷል። እሁድ ማለዳ ከ12 ሰዓት ጀምሮ ሩጫው ይከናወናል። እንደዚሁም እሁድ ከሰዓት በኋላ የእግዚአብሔርን ቃል እንሰማለን። እንደዚሁም ደግሞ እናመልካለን። የተለያዩ ዘማሪዎች በዛ ይገኛሉ። የውድ የጌዲዮ ህዝብ፣ የማርሴል ቴሌቪዥን ተመልካቾች፣ ወዳጆቼ፣ የጌዲዮ ወጣቶች በዚህ ፕሮግራም ላይ ምን ያህል ወጣት በጌዲዮ ዞን እንደዚሁም በዲላ ከተማ እንደሚገኝ ለኢትዮጵያ በረከት ለአገር ተስፋ እንደሆነ የምናሳይበት እንደዚሁም ደግሞ ለአብያተ ክርስቲያናት በረከት ለወንጌል ክብር የሆነ ድንቅ ፕሮግራም እየተዘጋጀን የሚገኘው። ስለዚህ በዚህ ሩጫ ፕሮግራም ላይ ለመሳተፍ እንደዚሁም የመክፈቻ ፕሮግራም ላይ ለመታደም ከወዲሁ ዝግጅታችሁን እንድትጨርሱ መልእክቴን አስተላልፍላቸዋለሁ። ተጨማሪ ማስታወቂያዎችን በማርሴል ቴሌቪዥን ታገኛላችሁ። ወዳችኋለሁ። መልካም ወጣት ኤክስቱራይት በጌዲዮ ዞን ዲላ ከተማ ሰኔ 22 ከጠዋቱ 12 ሰዓት ጀምሮ በሩጫ ይጀምርና ከሰዓት በኋላ የመክፈቻው ፕሮግራም ይደረጋል። የተለያዩ የመንግስት ኃላፊዎች ይገኛሉ። እንደዚሁም ደግሞ ፓስተሮች፣ አገልጋዮች ከኛ ጋር ይኖራሉ። ታላቅ የሆነ ፕሮግራም ነው የተዘጋጀው። ስለዚህ ከመላው የጌዲዮ ዞን እንደዚሁም ከኦሮሚያ እንደዚሁም ከሲዳማ በጣም ብዙ ወጣቶች ወደዚህ ፕሮግራም ይተማሉ። እግዚአብሔር መልካም ጊዜ ይሰጠናል። ወዳቸዋለሁ። ይህን መልእክቴን ላልሰማ ሰው ሁሉ አሰሙልኝ። መልካም ጊዜ